ጋት ሆድ እና የተከበራችሁ ይቻላል ቤተሰቦች እንዴት ናቸው? ሰላም ናቸው። ይኔ ደህና ነኝ ያለው አልሐምዱሊላ ሀገር ክፍል ሰማኒያ ስድስት እየላቸው መጥቻለሁ የሚድሮ ሰና ሰብስክራይብ በማድረግ የፊት ልጆቹ ወደ ስራ ሊሄዱ እየተባበሱ እንዳለ አንዲቱ ልጅ ተነሳች እና ዛሬማ አለቃይን ማየት አለብኝ ብላ ስትወጣ አያት። ከዚያም በኋላ አለቃ ውሃ መንቢያ በቃ ገደለ ማለት ነው። ያፊት ማለት ነው። እስከዛሬ ድረስ አይተሽ ነበርክ? የማይተሽ እኔ ለመጓጓት አንግቷን ቀጭቶ እጁ ላይ ጓንት አርጎ ልጇን እና ለምንድን ነው ዝም ምርት የምንለው? ሄደን አንረዳትም። በቃ ሄደች፣ በቃ ዝም ነው የምንለው። በቃ እንደዚህ ነው ህይወት የሚቀጥለው እያለች ትጮህ ነበረ። ሄዊ ሳታቅ ነው እዛ ቤት የገባቸው ማለት ነው። ከዛ ልጅቷን ገደላት እና ወደሚመለከታቸው ካል አድርሳት አለው። እዚህ ጋ ቤዛ እና የተዋወቀችው ልጅ ስሙን አናውቀውም። ስሙን ማን ነበረ ያላት ግልጽ አላደረገውም ማለት ነው። ድርጊቱ አፍቃሪ የሆነው የእሷ አፍቃሪ ማለት ነው የቤት አፍቃሪ ነው። እሷ አታውቀውም፣ እሱ ግን ያውቃታል። ፎቶ ቤት ውስጥ ለጥፎ ምናምን ነው እንትን የሚለው ማለት ነው። እና ቤት መጥቶ ሊጠይቃት መጥቶ ሙዝ ማንጎ ምናምን አይነት ፍራፍሬ ይዞላት መጥቶ እንዴ የበሽታ የበሽተኛ ምግብ ነው እንዴ ይዞ የመጣው? ይጨሷል። እኔ እኮ ዝም ብዬ ነው አላቂም ምን ሳይዘው እንደሚገድ ያው ስላማመሽ እሱን እየሻለሽ ብዬ ነው አላተረ ይደናኔ በሽተኛማ እንዳታረገኝ አለችው። ከዛም በኋላ እየጠየቃት ነበረ ስለ ቤተሰብ ምናምን ምናምን እየጠየቃት እንዳለ ስመጣ ግን ፊትሽ ላይ ጥሩ ነገር አላየሁም ነበር፣ በሰላም ነው ብሎ ጠየቃት። ቤዛም ሰላም ነው አለችው። ከዛ እሱም አይ ሰላማት መስፍን ግን ምንኖች ነው አላት። እንግዲህ ነጋዴን ካልክ ልንገር አባቴ እዚጋ ፍለፊ ላይ ነበር ብቻ ብሎ ተሰረፍቶኝ ሲወጣ ከክላሱ። ከዛም በኋላ እዚች ጋ ነበር ተወግቶ የወደቀው አለችው። ከዛም ቢላው የወተወጋበት ቢላ እናታንች ላይ ነበር ያለው እና ታንም በሰዓቱ ታስሮ ነበረ ግን እሱ ምንም ነገር አላረገም፣ ንጽህናውን አረጋግጦ ከእስር ቤት ወጥቷል፣ አለች እሷም ማለት ነው። በጣም ይገርማል። እና ማንም ሰው አትውሩ፣ ደግሞ ገዳዩንም ማትከታተል ጥሩ ነው። አሁን ምትከታተዩም ለአንቺ ሊጠቅምሽ ምንም ነገር አይጠቅምሽም። ያው በቀል ከበቀል ውጪ ብሎ ነገር አይተስፋም። እኔማ ገዳይ ባቅና እንትን እንባቅ በጣም ነበር ደስ የሚለኝ በማለት መለሰችለት። እሱ ምንም አይጠቅምሽም አላት። እዚ ጋ ሴቶቹ ተሰባስበው እያለቀሱ ነው። በቃ ሄደች ማለት ነው፣ ረሳናት ማለት ነው እያሉ እየተጨቃጨቁ ነበር፣ እየጮሁ ነበረ ከዛ ኧረ ደግሞ ሳይመጣበን ዝለን እንለባብስ አሉና ሂደው ለባብሰው መነሳት ጀመሩ። አለቃውን መጣና እየተዘጋጃችሁ ነው አለ አላቸው። አሁ የተዘጋጀ ነው አላች አለቻ። አንዴ ተነሳችና ወይም በቃ እንደዚህ ነው ማለት ነው የምንቀጥለው። እንደዚህ ነው የምትኖር፣ ለመሆኑ ስንት አመት ትኖራቸው አለቻ? እኔ አመት ከምናምን አምስት ወር ብዙ እኛም እንደዚህ የቆየ ነው አፋችንን ዘተን በመቀመጣችን ነው እንጂ እስካሁን ድረስ ቤታችን ሲሆን ነበር አለቻል። እዚህ ጋ ቤዛ እና ልጁ ያው ቤዛ አዝናለች ማለት ነው ባባቷ አንተን እና ልጁም እየጠየቃት ነበረ። በቃ እስከዚህ ድረስ ተነገርኩት ይበቃሃል። እስኪ አንተ ደግሞ ስለ ቤተሰቦች ንገረኝ አለችው። እሱም አባቱ እንደሞተበት ነገረችው እህቱም ቤተሰቦቹም እናቱና እህቱ እንደማይወዱት ነገራት። ውይ በጣም ያሳዝናል፣ ግን እንደዛ ላይሆን ይችላል አለችው እና ዳጊና እዚህ ጋር አቤላ ተፋጠዋል ማለት ነው። ዳጊ ጸጉን ተቋርጦ ከእሱ ለመራቅ እየሞከረ ነው። ያው እናቱን ምክር መስማት ስላለበት ማለት ነው። ዳጊ ግን ያው ጽጋ እንትን ስላሉ እያስፈራራ ነበረ። እሱ ግን ማስፈራሪያውን ቪዲዮ መስራታቸውን አላወቀም ማለት ነው። ከዛም በኋላ አንተ ማትራባ ብሎ አንገቱን ሲያንቀው ያንቀው ሲል ፅ አመጣችና፣ ያንን ቪዲዮ ጆሮ ላይ ደቅ አረገችበት። እምቢ ከልክ ለፌት ነው የምነግረው አንተ እንደወገኸው አርጌ ብሎ ሲናገር፣ ተናገር ችግር የለውም አሉ እየሳቁ ማለት ነው ፅና ዳጊ እና ስለዚህ ሁሉንም ነገር ነገራ። ህፃኖቹ ልጆች እንደሚደፍር እና ህፃኖቹ ልጆች እንደሚያሰጋኝ፣ ከዛም በኋላ አንገትን ሲያንቀው ይሄን ነገር አሰማቸው ስ ማለት ነው። ከዛም ልጁ ተናደደና አንገቱን ለቀቀው። ና እናንተ የማትረቡ ቆይ ባልሰራላችሁ እያለ እየተናደደ ጩኸቱን ቀጥለ ማለት ነው። ሰራላችሁ እያለ እያለ እዚህ ጋር ደግሞ እናተ ወደ ነቢኒ እየመጣ ነበረ። ከዛም በኋላ የተዋወቃት ልጅ እናት እንዲተከታተል አርገዋለች። ከዛም በኋላ እየተከታተሉች ነበረ። ከዛ ነቢኒ ጋር እንዳይመጣ መንገድ ቀይሰው ሄደ። ምክንያቱም እነሱ ጋር ከመጣ ያው ብዙ ችግር ስለሚፈጠርበት ቀይሰው ሄደ። ከዚህ ጋር ደግሞ ኢፍዬ ሰሞኑን ቢሮ ውስጥ ምን እንደተፈጠረ እንዲነግሯት ስልክ እየደወለች ነው። ያው የተፈጠረውንም ሳናቅ ምንም ሰላም ነው አደለ፣ ምን የተፈጠረ ነገር አለ? እያለ ስልኩን እያወራች ነበረ። ያ ግን የምታወራው ነገር ለእኛ አይሰማም። በቀጣይ የምታባራርን ይሆናል። እዚ ጋ ያ ፌት ቢኔን ልየት ተከታተለው ነው እና ለሰውየው ቢኔ ክስ ብኛል እያለ እየነገረው ነበረ ማለት ነው ለሰራተኛው ማለት ነው። ከዛ ማዘጋት እንችላለን ብሎ ሲነግረው ይሄ አሁን እንኳን የሚዘጋበት ሰዓት አይመስለኝም እያለ ነበረ። እዚህ ጋር ደግሞ ዲያራ ዲያራ ዲያራ እና ናታን ቁጭ ብለው እያወሩ ነበረ። እናታ ዲያራ ለምን የቀረባት ይመስላችኋል? እናቱ እናቷ የዲያራ እናት ከነ እንትናጋ ነው የምሰራው መሰለኝ አይቲንግ እንደዛ ነገር እና የአፌት ጋ ማለት ነው። የእሱ አንድነት ናቸው። ልጅቷን ያገቷት ተቀናቃኞቻቻቸው ያገቷት። እዚ ጋ ያው እናንተንና የአፌትና ቢኔ ተፋጠዋል ማለት ነው። ክሱን ማስቆም ታፍቻል አስቁም፣ አለበለዚያ የእጅህ ነው የምሰጥህ እያለ እየነገረው ነበረ